አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስም መስከረም 23 በዚህ ቀን ቅዱሳን ጻድቃን መነኮሳት አውናብዮስና እንድርያስ ሰማዕትነት አረፉ። እሊህ ቅዱሳንም ከልዳ ሀገር ከታላላቆቹ ተወላጆች ናቸው። ከታናሽነታቸውም በአምላካዊ ምክር ተስማምተው በሶሪያ ሀገር ውስጥ ከሚገኙ ገዳማት ወደ አንዱ ገዳም ሄደው መነኮሳትን ሆኑ። ከዚህም በኋላ ወደ ከበረ ወደ ተመሰገነ አባ መጋስ ሄዶ ደቀ መዛሙርቱም ሆነው ታዘዙለት ምክሩንም በመቀበል በጾም በጸሎት በገደሉ ተጠምደው የሚኖሩ ሆኖ በእንዲህም ያለ ስራ በዚያ ሶስት አመት ኑሮ በጎ የሆነ ተጓሏቸውና አገልግሎታቸው ዜና በተሰማ ጊዜ አውናብዮስን መርጠው ኤጲስቆጶስነትን እንድርያስን ቅስና ሾሟቸው በበጎ አጠባበቅም የክርስቲያን መንጋዎችን ጠበቋቸው ከዚህም በኋላ ስጋቸውን ፈጽሞ እስካደከሙ ድረስ ተጋድሏቸውና አገልግሎታቸውን እጅግ አበዙ። ከሀዲ ንጉሥ ዩዲዮስም ስለ እርሳቸው በሰማ ጊዜ ወታደሮችን ልኮ ወደ እርሱ አስቀርቦ የክብር ባለቤት ክርስቶስን ክደው ወደ ረከሰች አምልኮቱ እንዲገቡ አዘዛቸው። ያን ጊዜም እርሱንና የረከሱ ጣዖታትን ረገሙ። እርሱም ጽኑ ስቃይን አሰቃያቸው። ወደ ብዙ ክፍልም ቆራርጦ ከፋፈላቸውና ነፍሳቸውን በእግዚአብሔር እጅ ሰጡ። እያንዳንዳቸውም ሶስት ሶስት አክሊላትን ተቀበሉ። አንዱ በገድል ስለ መጸመድ እና ስለ ምንኩስና እና ዋጋ፣ ሁለተኛው ስለ ክህነት አገልግሎት፣ ሶስተኛው ደማቸውን ስለማፍሰስ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኖር ነዚ ያለማሜን በዚችም ቀን የቅድስት ድንግል መርአተ ክርስቶስ ቴክላ መታሰቢያዋ ነው ደግሞ የአርባ አራት ሰማዕታት የመንክራዊ ጎርጎሪዎስ የእንፂና እና የቢሊናም መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዛ ዓለም አሜን። በዚችም ቀን የሰማዕት የኤዎስጣቴዎስ መታሰቢያ ነው። በረከቱ ከእኛ ጋር ትኑር ለዛ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 24 በዚች ቀን ከላይኛው ግብፅ የሆነ ቅዱስ አባት መነኮስ ጎርጎሪዎስ አረፈ።